ታላቅ ሀገራዊ ፕሮጀክት በሆነው የማህበረሰብ ወሰን ተሻጋሪ ብሔራዊ በጎ ፈቃድ አገልግሎት በበጎ ፈቃደኝነት ለሀገራችሁ ለማገልገል ከመላው ሀገሪታ ተወጣታችሁ እዚህ ማዕከላዊ ኢትዮጵያ የስልጤ ዞን ዋና ከተማ እንዲሁም ደግሞ አዲስ እያደገ ባለው ወራቤ ዩኒቨርሲቲ ተገኝታችሁ ያለፈው 22 ቀናትን በተለያዩ ርዕሶች በበጎነት በማህበራዊ ክህሎት በብዝሃ እውቀት እና ብዝሃነትን በማስተናገድና መሰል ሀገራችን በወሳኝ ሰዓት በምትልጣቸው ከተመረቃችሁበት በኋላ ተጨማሪ ስኪል እና ክህሎት አግኝታችሁ በዚህ ቀን የተገናኘው እህትና ወንድሞቼ ሁላችሁንም በድጋሚ በዛሬው ቀን በሰላም ፈጣሪ አገናኘን ለማለት እወዳለሁ መንግስት ባለፉት ስድስት ዓመታት ኢትዮጵያን የማስተዳደር ስልጣን ከወሰደ በኋላ የሀገራችን መሠረታዊ ችግሮች ምንድን ናቸው ብሎ ቁጭ ብሎ ገምግሞ በዋነኛነት ኢትዮጵያ ሰፊ ማህበረ ባህላዊ ሁሉ ሀብት ቢኖራትም ከታሪካችን ከወሰድናቸውና በተለይ ከሀገር ምስረት ተያይዞ የገጠሙንን የሀገረ መንግስት ግንባታ ክፍተቶች ይፈታሉ ብሎ ከለያቸው ቁልፍ ስራዎች ውስጥ መካከል ዜጎቻችን ከተወለዱበት አካባቢ ውጭ ሌላው ኢትዮጵያዊ እህት ወንድሙን የሚያውቁበትና ብዝሃ እውቀት፣ ብዝሃ ክህሎት ያለው ሆኖ እንዲወጡ ከማድረግ አኳያ ከወሰዳቸው ቁልፍ ኢኒሼቲቭ ስራዎች ውስጥ አንዱ አሁን እናንተ ወስዳችሁ ልትሰማሩ የተዘጋጃችሁበት የብሔራዊ ወሰን ተሻጋሪ በጎ ፈቃድ አገልግሎት ነው። ይህ ሀሳብ በዋነኛነት በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የዛሬ ሶስት ዓመት የምታስታውሱ ከሆነ ተጀምሮ በመጀመሪያው ዙር አስር ሺህ ተማሪዎች ከመላው ሀገሪቱ ተውጣጥተው በተለያየ እውቀት ከትምህርት ባገኙት እውቀት በተጨማሪ ብዙ እውቀት አዳብሮ በተለያየ አካባቢ በመሰማራት አሁን ላየነው እና እያገኘ ነው ላለነው አንፃራዊ አንጻራዊ ሰላምና ሀገራዊ አንድነት የራሱን አበርኩት እያደረገ ያለ ትልቅ ፕሮግራም ነው፣ ሀገራዊ ፕሮጀክት ነው። ዛሬ አሁን እኛ እዚህ እያወራን ሚኒስቴር መሥሪያ ቤታችን በመላው ሀገሪቷ የተወጣጡ ተማሪዎችን በአራት ዩኒቨርሲቲዎች እያስመረቀ ይገኛል። በአዲግራት በጅማ ዋሻሞና ወራብ ዩኒቨርሲቲ በጥቅሉ 4700 ተማሪዎች ልክ እናንተ በጋራ ሰልጥኖ ለሀገራቸው ቁልፍ ስራ ለመስራትና በነጻና በበጎ ፈቃደኝነት በቀጣይ ሶስት ስራት ለመሰማራት እየተዘጋጁ ይገኛሉ። የዚህ ቁልፍ ዋና ሀገራዊ ተልኮ አካል በመሆናቸው በድጋሚ እንኳን ደሳ ያላቸሁ ለማለት ማለት ከላይ ከኩናማ እስከ ታች ያለው የኦሞ አካባቢና ዳሰነች ሕዝብ ከሶማሌ እስከ ኒር አኛዋ፣ ኛንጋቶም፣ ኮሟ፣ ቤኒሻንጉል ጉሙዙ፣ አማራው፣ ትግራዋዩ፣ አፋሩ፣ ኦሮሞው፣ ስልጤው፣ ጉራጌው፣ ከምባታው፣ ሀዲያው ምናልባት በቅርቡ የተመረቃችሁ ከሆነ ካለፈው አምስት ዓመት ጀምሮ ምን ያህል ኢትዮጵያውያን የተሳሰሩ የተጋመዱ እንደሆኑ በአግባቡ የምንረዳ ይመስለኛል። አንዳችን ለአንዳችን መነጠል የማንችል መለያየት የማንችል ተደርገን የተሰራን ነው። አንድ ጸሐፊ እንዳለው the most difficult thing ኢትዮጵያ ውስጥ ኢትዮጵያ በመሰረታዊ መልኩ ትልቁ ችግሯ ይሄ፣ በጣም የሚያኮራ ነገር ነው። ኢትዮጵያን ለመነጠል በጣም አስቸጋሪ ናት። አስራ ሁለት ብልት ብሎ ማረግም አይቻልም። ተሞክሯልም እየተሞከረ ነው። ስት ዚሊንት ነን የዚህ ሀገር ልጆች ነን ፕራቱ ንኢትዮጵያ በቅርብ ጊዜ ብቻ ብታስታውሱ አንድ ችግ አንድ ችግር በተራተራ መምጣት የአባት ነው። ሁሉም ችግሮች በተመሳሳይ ሰዓት መጥተው ሁሉንም ችግሮች በተመሳሳይ ሰዓት የመለስ ድንቅ የአድዋ ልጆች ውጤት ሰዎች ነን። ይሄ በጣም ሚያኮራ ነው። እውነቴን ነው ላቸው የናንተና የምንፈልጋት ኢትዮጵያ እኛ በደግነቷ፣ በአብሮነቷ፣ በዚህ ሆነ የከርሰ ምድርና የገጸ ምድር ሀብቷ እንደ አባቱላም ይሄ በጣም ጠንካራ አቅሟ ደግሞ እንደ በህል የሚሆኑባቸው የቅርብ ከትምህርታችሁም ባለፈው ከወሰዳችሁትም ስልጠና ትገነዘባላችሁ ብለን እናምናለን። እኔ መንግሥትን በአግባቡ በተደጋጋሚ እንደሚገልጸው አሁን በትጊዜ ዘመኑን የሚዋጭ አቅኝነትና አድዋና አድዋዊነት መንፈስ መላበስ ያለንበት ሰዓት ላይ ሆነን እንገኛለን። የዚህ አካልና የዚህ ተልዕኮ አካል መሆን እንደቀላል በጎ ፈቃድ አገልግሎት ወይም ደግሞ የሆነን ሰው ቤት ሄዶ ዳስ ከማድለል ወይም ደግሞ በበጎ ፈቃድ ደም ከመስጠት ወይም የትራፊክ አገልግሎት መስጠት ላይ አይደለም። እኛ ትኩረታችን የዚህ ፕሮጀክት እኛ ሶስት ሺና ወይም ደግሞ ከዛም ያላነሰ ጊዜ እድሜ ያላት እቺ ጠንካራ ደሳሳዋ ኢትዮጵያን ያችን ጣራ የማደስና ሶ የማደስና የማሻገር ቁልፍ ተልእኮ እየወሰዳችሁ ያላችሁ ወሳኝ የዘመኑ የአርበኞች አካል በመሆናችሁ ኩራት ሊሰማችሁ፣ ኩራት ሊሰማን ይገባል ብለን እንደ ሚኒስቴር መስሪያ ቤት በጽኑ እናምናለን።